ብዙ ሺህ ዘመናት እልፍ ኃይላ ሌሊት ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንዳለም ዳርቻ የርቀቱን ያህል እንደ ጽጌረዳ እንደ አደይ አበባ እንደ ሎሚ ሽታ እንደ ከርቤ ብርጉድ እንደ ጣንቺስ እንጨት ወድ እወድሻለሁ አበባ እንዳየንፍ እንደ ቢራ ቢሮ ጫካ እንደሚያስሰው ፍቅርሽን በፍቅሬ በፍቅርሽ ልቅመሰው ማር ወለላይ ነሽ ከረሜላ፣ ስኳር አማርኛ ይበቃ ወይ ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ እንደ ማታ ጀንበር እንደ ጨረቃ ጌጥ እንደ ተሯሪ ኮከብ የማልጠግብሽ ስወድሽ ስወድሽ ስወድሽ ስወድሽ ጡት እንዳ የሕፃን ወተት እንዳማረው ጠጋ በኝ ዘመድ ያክሽ ነው አይ ላይ ያለ ቅሬ ገላይ ገላሽን ሲነካ የሚያልቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ትወድሽ ብዙ ሺህ ዘመናት እዝ አይላት ወድ ወድሻለሁ አይኖችን በአይነ የተራክሜ እያየው ሰወድሽ ሰወድሽ ወድ ወድሻለሁ።